ሰላም ጤና ይስጥልኝ የዲስከቨር ኤጂ ዩቲዩብ ተከታታዮች፣ በዛሬው ፕሮግራም ወቅታዊ የዜና መረጃ እናደርሳለን። በየመን በ24 ሰዓት ውስጥ ለሶስተኛ ጊዜ የአየር ጥቃት ተካሂዷል። በአሜሪካ የአየር ጥቃት ከ31 በላይ ሰዎች በሰንዓ የመን ተገድለዋል ተብለዋል። ከጥቃቱ በኋላ የሁቲ ታጣቂ ወደ እስራኤል የሚሳኤልና ድሮን አስወንጭፏል። የተፋፋመው የአየር ጥቃት መጠነ ሰፊ የሆነ እንደሚቀጥል ዶናልድ ትራምፕ አስታውቀዋል። የአሜሪካ የአየር ጥቃት የዓለምን ደህንነት ለማረጋገጥ ወሳኝ ነው ብለዋል። የሁቱ ታጣቂዎች በአሜሪካ ኤርክራፍት ድሮኖች፣ እንዲሁም በቀይ ባህር አካባቢ በሚንቀሳቀሱ ጦር መርከቦች መርከቦች ጥቃት እስካላቆመ ድረስ ሁቶች ከባድ ምት እንደሚቀምሱ ዝተዋል። እስራኤል በበኩሏ በጠቅላይ ሚኒስትር ቢንያም ናታ በተሰጠ መግለጫ የሁቱ ታጣቂዎች በጋዛ ሰርጥ ተኩስ አቁም ስምምነት ማብቃቱን ተከትሎ የሁቱ ታጣቂዎች ከድርጊታቸው ሊቆጠቡ ባለመቻላቸው የጦር ኃይላቸው እርምጃ እየወሰደ እንደሆነ አስታውቀዋል። አብዱል ሞላክ የሁቱ መሪ የሆኑት በበኩላቸው ወደ ጋዛ የሚደረገውን እርዳታ እስራኤል በማሰናከል የምትፈጽመውን ተግባር ካላቆመች እርምጃዎች ወይም ኦፕሬሽኑ ይቀጥላል ብለዋል። የሐማስ ታጣቂ ቡድንም ከሁቱ ታጣቂዎች ጋር እንደሚቀውም አስታውቋል። በቀይ ባህር የሚንቀሳቀሰው አሜሪካና ተባባሪ መርከቦች ላይም ጥቃት ተጠናክሮ እንደሚቀጥል አስታውቋል። በቀይ ባህር የሚንቀሳቀሱ መርከቦች ከጊዜ ወደ ጊዜ መቀነስ የንግድ እንቅስቃሴ ልውውጥን እንደቀነሰው በኑሮ ውድነትም እየጨመረ መሆኑን የተለያዩ መገናኛ ብዙኃን እየዘገቡት ይገኛሉ። በተጨማሪም የቀይ ባህር ጣጣ የሶስተኛው የዓለም ጦርነትን እንዳያመጣ ተሰግቷል።